አላቀው በአካል አላቆም ግን ገንዘብ እየላኩለት በምን እንዴት አምኝ እግዚአብሔርን ተላለች። አንድ እህት እምነት ገንዘባቸውን ይልካሉ ዛሬ ድረስ ዛሬ ድረስ እንደዛ የምታደረጓላቸው እባካቸው። ጊዜው እኮ በጣም የቴክኖሎጂ ሰዓት ነው። የእውነት ለና እዛ ያለው ይለያል። ያ ምን አሉ በቃ ሁሉንም ነገር ማለት ነው ተራኩ ተጠማ ብሎ ስሏቸው እውነት ነው የሚመስላቸው ምክንያቱም እኔ መሰላ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደና ናቸው። እኛ እጅግ በጣም ሰላም ነን እግዚአብሔር አምላክ የተመሰገነ ይሁን እንግዲህ ውድ ቤተሰቦቼ ዛሬም ተመልሰን መተናል ማለት በነገራችን ላይ ቪዲዮ ማለት ምናልባት ከሳምንት በፊት ከአምስት ቀን እንዲሁም ከአስር ቀን በፊት የተቀረጸ ሊሆን ይችላል እናንተ ጋር የሚደርሰውና ወይም እንግዲህ ለአንድ ለሰባት ቀን እኔጋም አልነበረችም ወደ ጸበት ሄዳ ነበረ እንግዲህ እንደ እግዚአብሔር መልካም ፍቃድ ደግሞ ተመልሳ መታለች ማለት ነው ያው እዚህም እኔ ጋም ሆና ደግሞ ጀምራለች አሁን እየተጠመቀች ነው ስለ ሁሉም ነገር እግዚአብሔር ይመስገን ትንሽ ወደ ራሷ ተመልሳለች ተረጋግታለች በጣም ደህና ናት ማለት በህይወታችን አንዳንዴ ብዙ መጥፎ ነገሮች ይመጣሉ ብዙ አስተማሪም የሚሆኑ ነገሮች ይመጣሉ እና እንግዲህ በጸሎት እንዲሁም ደግሞ በትዕግስት ማለፍ ያስፈልገናል ማለት ብዙዎቻችሁ ከሷ ህይወት ብዙ ነገር እንደተማራችሁ ተስፋ አደርጋለሁ ቤተሰቦችን ያ እናንተንም ሁሉ እየመጣን የምንጨቀጭቃችሁ ወደ እናንተ አንዳንድ ነገሮችን የምናመጠው እናንተን ትምህርት እንድትወስዱበት ነው ማለት ሰው ፈልጎ የራሱን ላይፍ ወደ ሚዲያ ያመጣው ስለመናገር ማለት ነው። ግን ቢያንስ እንደዚህ አይነት ህይወት ውስጥ ያላችሁ እህት ወንድሞቻችን አላችሁ፣ በተለይ አረብ ሀገር ያላችሁ እኔንም ብዙ ነገር የምታወሩኝ ስላላቸው እናንተን እንድትማሩበት እንድትጠነቀቁ ነው እና እንግዲህ ዛሬ ደግሞ ተመልሰን መተናል። ባለፈው ሄዳ ነበረ። ያው ከዛም በኋላም የተለቀቀላቸው ቪዲዮ አለ። እነሷ መጥሪያ ለመስጠት ሄደን ነበረ እሱን ቤት አላገኘንም። እሷ እንግዲህ አሽቀንጥረ ነበረ ያባረረችን እና እኔ ያው በትዕግስት አባብዬ እሷን ይዣት ሄድኩኝ። ከዛም በኋላ ወደ ጸበል ነው የሸኘኋት። እንግዲህ ከሰሞኑ ደግሞ የህግ አካል ሄዶ መጥሪያ ይሰጠዋል ማለት ነው። እንግዲህ ማለት አንዳንዴ ከባድ ነው። ያው ቀጠሮ ስላልቀረበ በዛን ቀን ለሌላ ቀን ነው የተላለፈው። እያለውን ነገር እያንዳንዱን ነገር እናሳያቸዋለን። ያው በዚህን ቀን በዚህን ቀን የማንልበት ምክንያት ምናልባት ደግሞ ቀኑን አውቆ ከቤት እንዳይሻሽ፣ በዛ ምክንያት እናንተ ማሳወቅ አልቻልኩኝ ማለት ነው። እና ውድ ቤተሰቦቻችን ምን ማለት እንዳለብኝ አላቅም። ያው በሄደችበት ቀንም ብቻዋን እንደ ውሻ ነበር አድርጎ ያስወጧት። አጋጣሚ ሆኖ ቪዲዮ ሁለተኛ ቪዲዮ አልተለቀቀላችሁ ጠፍቶብን ነው ከፋይሉ ማለት ነው። በዛ አጋጣሚ ነው ቪዲዮም ያልተለቀቀላችሁ እሷም እሱም ጭራሽ ሻንጣ ሰጥቶ እስከ ማስወጣት ደርሶ ነበረ። ያንን ያንን አላያችሁትም። አንዳንዴ ከባድ ነው የእውነት የሰው ልጅ ማለት ከከብት በምንድን ነው የምንሻለው? በማሰብ ነው ተብሎ ነበረ። እንግዲህ ሁላችንም የምናስበው ነገር ግን ትንሽዬ እንደ ሰውኛ እንኳን ምንም ነው ያላሰቡላት። እግዚአብሔር ከፍላችኋል። እውነት ለመናገር ማለት ነው ያው እሷ አሁን እኔ ስለ ንብረቱም ስለምንም ሳይሆን ማስቦ ስለ ጤናዋ ነው። ለምን ትልልቅ ሚዲያ አትወስጃት ምናም ብላችሁም ኮሜንት ስታደርጉልኝ የነበራችሁ እህቶች አላቸው። እውነት ለመናገር እኔ ሞክር ያለሁኝ ግን ስልክን ባለመመለስ አንዳንድ እንግዲህ አላቅም እኔ መልክት አስቀምጬ እንግዲህ ወይ ደግሞ ተራው እስከምደርስ ምናምን ይሆናል። አልተመለሰልኝም እየጠበኩ ያለሁት ነገሮች እንግዲህ ሲስተካከሉ ሁሉንም ነገር ወደ እናንተ ይዘን የምንመጣ ይሆናል። አሁን እሷም ደህና ነች። ብቻዬን ታቆጣጠርኩኝ እንዴት ነሽማ? እስኪ ለቤተሰብ ናፍቀሻቸዋል፣ ያለሽበት ሰላም ውድ ቤተሰቦቼ። በሀገር ውስጥ በውጭ ያላቸው ወንድሞቼ እንዴት ናቸው? እግዚአብሔር ይመስገን፣ እኔ ሰላም ነኝ። ስጨነቁልኝ ብዙ ነገር ለኔ ስታስቡ የነበሮች ቤተሰቦቼ፣ እንግዲህ ደግሞ አሁን ያው ጸበልም እየተከታተልኩኝ አሁን ደህና ነኝ። እግዚአብሔር የተመሰገነ ይሁን። አብዛኛው ያው የሚጎዱት አረብ አገር ያሉት እህቶች ናቸው። አንዳንዴ ግን ማለት ነው ባልመጣ ሁሉ ላሉ ስለ እውነት ነው የምልሽ። እንደዚህ አንቺንም አስቸገር እነሱም ደግሞ እንደዚህ በሚያዩት ነገር በጣም ተከፍቶ ሲያለቅሽ በጣም ነው ይሰማኝ። ብቻ ምንም ማድረግ አይቻልም። ያው አንቺም አብረሽን እየተጋፈጥሽ ነው። እንጃ ምን እንደምል ራሱ አላውቅም። ገና አሁን እግዚአብሔር መስገን ምንም እንትን አደለም ወደ ራሴ እየተመለስ ብነው። እግዚአብሔር መስገን በነገራችን ላይ አንድ እህቴ እንደውም አለች፣ አረብ ሀገር ናት ቤሩት ነኝ ብላ በቀደምለት እኔ ንጭ ሰተሻት መሰለኝ እጅግ በጣም እያለቀሰች በእውነት ነው ምሉች በጣም በቃ ንንጀ በጣም ነው የተሰማኝ እኔ ጸበል ቦታ ጉኜ ነው የደበለችልኝና ስቅ ብላ እያለቀሰች የአንቺ ህይወት በጣም የሚያሳዝነው ና ምናለች። ያው በራስሽ ወደፊት ህይወትሽ አንቺ ተጠንቀቂበት አልባት ብዙዋን እንደዚህ መ እና በዚህ አጋጣሚ ማለት እንደዚህ ብዙ መልዕክት ስታስቀምጡልኝ ሎ ላልመልስ ይችላሉ። ምክንያቱም የአንም ስራ ስለሆኑ ህይወትን ለማሸነፍ እንግዲህ ያው አላት እና በዚህን ከዛ በጣም ከይቅርታ ማለት አትቀየሙ። አንደኛ እኔ ያው እዛ ጋር ስልኩን ሳስቀምጥ ለስራ ብዬ ነው የማስቀምጠውና ትንሽ ሰዓት ምናምን ነገር ስለሚያጥረኝ ነው። በጣም ይቅርታ ይላቸዋል። አቃለኝ ለእኛ አስባችሁ ነው። የስደት እህታችን ናት፣ በምን እንርዳት ብላችሁ ነው ያው በሀሳብ የሰው ልጅ ገንዘብ አይደለም በነገራችን ላይ በሀሳብ እናንተ እንደምታደርጉት፣ በሀሳብ እንዲህ ብታደርግ እንዲህ ብታደርግ ምክንያቱም ሰው ያለው ነው ለሰው ልጅ የሚያካፍለው። እና ለሱ አዝናችሁ ለእኛ ስለምታስቡ ነው። በተለይ በተለይ ልጅሽን አሳድግ እባክሽን፣ ከሱ ጋር እንደዚህ ግብግብ ውስጥ አድግ ሆና የምትሉኝም አላችሁ እና ስለ እውነት ስለ መልካም መስታየታችሁ በጣም ነው የምናመሰግነው። መታማርኩ መሰለሽ ወይ ነው ማለት በቃ በብዙ ጊዜ እንደዚህ በተለይ አረብ ሀገር ያሉት ይጨንቃቸዋል። ከቤተሰብ የሚራራቃሉ በቃ የኔ ከምሉ ሰዎች ጋር ይራራቃሉ። በምን ምክንያት ብትይኝ ግን ይሄ ሁሉ የሚፈጥረው በወንድ ምናት እግዚአብሔርን ነው ምለ መቶ እንደዚህ በሰባት ዓመት ምናምን አላውቀውም በአካል አላውቀውም፣ ግን ገንዘብ እየላኩለት በምን እንዴት አምኝ እግዚአብሔርን ተዋለች። አንድ እህቴ በተለይ እኔ መታ ራሱ እግዚአብሔር ምስክር ነው። ያንን ህይወት በሰላም ካገኘች፣ ያንን ንብረቷን በሰላም ካገኘች የእውነት ቪዲዮ እሰራላችኋለሁ። ካልተገኘም ማለት ነው እንዲያንች ነው የሚጨነቅላት። እኔ በአካል አላቃት በምን አላቃት፣ ግን በቃ እንደዚህ ታማክረኛለች። ሰባት ዓመት ብሎ አታውቀው አልተገናኘችም ከቤተሰብ ጋር ሊያገናኛት አይፈልግም። እኔ አሁን እህቴናት ምናምን ብላ ታገናኘው ነበር እቅዳ ማለት ነው። የሆነ ቤተሰቡ ምናም ነገር እንዲያ አልፈልግም። እንዲያ በጣም ለብዙ ረጅም ጊዜ ማለት ነው ያቺ ልጅ አሁን መታ ምን አይነት ህይወት እንደሚጠብቃት ለምንስ ነው ቤተሰብ ማወቅ ያልፈለገው? ለምንስ ነው እሷ ያላትን ነገር ብዙ ጊዜ በቃ አንድ ጊዜ ቤት ፈረሳላት። አሁን ድጋሜ ቤት እየሰራሁ ነው ይሏታል። ግን እኔ በቃ ይሄ ይሄ ብዬ ለማስፈራረት እኮ አይደለም፣ ግን ከአንቺ አንጻር ከማየው ነገር አንጻር ነው እና እንደዚህ በቃ በእምነት ገንዘባቸውን ይልካሉ። ዛሬ ድረስ ዛሬ ድረስ እንደዛ የምታደረጓላቸው እባካችሁ፣ ጊዜው እኮ በጣም የቴክኖሎጂ ሰዓት ነው። የእውነት በጣም በጣም ብዙ ነገር ማድረግ የምትችሉበት ሰዓት ነው። እኔ እውነት እኔ የገዛ ቤተሰብ እንኳን ማመን አስፈላጊ አይደለም ባይለኝ በዚህ ሰዓት እናቴ በላችሁ ወንድ የበላኝ ምናምን የምትሉ አላችሁ ራሳችሁን ቆጥቡ እንዲ ለመለወጥ እኮ ነው የሰው ልጅ ከሀገር የሚወጣ እዛ ጋር እኮ ስንት ሰው ውጣ ውረድ እንደምታሳልፉ ይገባኛል መሄድ አይጠበቅብኝም ግዴታ እና ከሷ ህይወት ያልተማረሰው እኔ አላቅ የእውነቴን ነው የምላችሁ እና ብዙ አሉ እንደዚህ ልልሽ ፈልጌ ነው ወይም ግን በነገራችን ላይ ይህን እዛና እዚህ ስትኖሬ አንድ አይደለም በቃ የሚወራልሽ በሙሉ እውነት ነው የሚመስልሽ እኔ እንጃ እንዴት እንደሆነ አላውቅም ታፈቂ ቢሆኑ ነው የሚቀርቡት፣ ሲቀርቡሽ ማለት ነው። እዛ ደግሞ ስትኖሪ በቃ ሁሉንም ነገር ታምኛለሽ። አይምሮሽ እዚ ያለውና እዛ ያለው ይለያል። ያ ምን አሉ በቃ ሁሉንም ነገር ማለት ነው። ተራቁ ተጣማ ብሎ ስሏቸው እውነት ነው የሚመስላቸው፣ ምክንያቱም እኔም ራሴ ስላየው ነው። እኔ የሆነ ነገር እንኳን ሳይ እንደዚህ የተራበ የምን ሳይ በቃ በጣም ነው ማለቅሶ ጋንሶ የት አግኝቼ እንደዚህ አድርጌላት ነው እና የሆነ እንጃ ነው ወይኑ ግን እንዴት ነው ላይክ በቃ ለራስሽ እይኖርሽ ከራስሽ፣ እንዴት ነው ከመቶ አስር ፐርሰንት ነው ማድረግ ያለብሽ፣ ዘጠና ፐርሰንቱን ለራስሽ። አንቺ ሳት ቆሚ ሰው መርዳት አትችይማ። ወይ ነው እንዴ? አይደለም፣ አንቺ እኮ ኦልሬዲ እኮ ተደግፈሻል። ያ ነገር ከወደቀ አብረሽ ወዳቂ ነች ነሽ። ገብቶሻል አይደል? እዚ ጋር ቢያንስ አምሳ አምሳ እንኳን ብታረጊ አለሽ፣ በቃ ትጨናነቂ አንቺ። አሁን ምሳሌ ወይ ይሄ ቤት ባንቺ ስም ሆኖ ቢሆን፣ ወይ ነገሮቹ በቃ ገንዘብ የላክሽው ገንዘብ ጠብቆት ቢሆን፣ አሁን እንደዚህ ትሰቃይ ነበር? እንደዛ ነው ማሰብ ማለት ያው እንድትጸጸል ምንም እንድትይዘዋል። ይሄ ጊዜና ህግ የሚፈተው ጉዳይ ነው። ግን በቃ እኔ አላውቅም፣ እውነት እንደዚህ ቪዚ ሆኜ እንኳን በስራ ምናምን በቃ የሷ ጉዳይ ያሳስበኛል። ተይ የምትሉኝ ለእኔ አስባችሁ ነው። ግን ደግሞ ማለተኛው ብዙ ነገር አብረን አሳልፈናል። በችግራችን ሰአት፣ የእውነት ይሄ ይሄ ተብሎ በቃ አሁን ሰአት የማይበቃን ጊዜያት አብረን አሳልፈናል። ዩቲውብ አይደለም ያገናኛል። ይስ በቃ ቤተሰብ ነን እና ከዛም በፊት ስለሆነ ነገሩ አብረን እንትነን ነው። እንዴት ነው እሷ በችግር የሳትለን ይደርሳለኝ? እኔ ዛሬ እዚህ ነገር ላይ ጥያ ዞር ልል አልችልም ማለት ህሊና ያለው ሰው ማለት ነው። እኔ አይደለም ለእሷ ለባለሁለታዬ ለማንም ሰው እኔ ሟች ነኝ። ያ ሰው ብላ ይዞ እንኳን ቢመጣ ያሳልፈኛል ቅዱስ ሚካኤል፣ ምክንያቱም እሱ ከብዙ ነገር ስላሳለፈኝ ማለት ነው። ብዙ ብዙ በቃ ለሰው ልጅ እርግጥ ዋጋ ስትከፈል ጥቅምም ጉዳትም እንዳሉ ታስቦ ነው፣ ግን ደግሞ ያንን ጉዳት ማሰብ የለብንም። እግዚአብሔርም ያኔ ነው የምንረዳንና፣ እኔ በዚህን ሰዓት ብቻት መሄድ አልችልም። ምናልባት አዎ አብረት ብዙ ነገር ከእንግዲህ ላልግ ያክል እችላለሁኝ። ግን ደግሞ ያው ባለው ነገር ከጎን ሆነኝ ልላችሁ ፈልጋለሁኝ። ያው ብቻ ተመልሳ እኔ ጋ አመጣለች። ደህና ናት ያለው ነገር ይሄን ይህንሰብ እንግዲህ አንቺ ከእናት በላይ ነው መስዋዕትነት እየከፈልሽልኝ ያለሽው ያው በእርግጥ እኔ ማንም ያው ቤተሰቦችን ምናልባት አርፈሽ ልጅሽን አሳድጊ ምናምን ብሉሽም እውነት አላቸው። በእውነት እኔ በዚህ አልከፋ፣ ምክንያቱም እሱ የሚያደረገው ነገር እጅግ በጣም ከባድ ነው። እሱ ባለወገነ ብዙ እኔ ደግሞ በ ባይተዋር ምንም ወገን እንደሌለኛ አንዱ የሚፎክር ያለው እና እውነት አላቸው ቤተሰብ። ከዛ ሁሉ ደግሞ እግዚአብሔር አምላክ ጠብቅ ሻየዬ አንቺ የምትይው ነገር ያው ብዙ ባለ ሁኔታዬ ምናምን አልሻለ። የአንቺ ደግሞ ከዛ በለጠ ከዛ በለጠ በእውነት ኔ በትንሿ ነገር አንቺ እጥፍ ነው ለእኔ እያረግሻለሽ እና እግዚአብሔር አምላክ ደግሞ ሁኔታሽን ከፋ እያርገኝ። እንግዲህ እግዚአብሔር ማለት መጨረሻሽን ያሳምር። አሁንም በጸሎት በጾም እየሰገድሽ መበርታት አለብሽ። እኔ ወደዚህ ነው የምመክርሽ እና እግዚአብሔር አምላክ በቃ ይበልሽ። በሰላም ቤቶች ገብተሽ ደግሞ እውነት አይንሽን በአይን ማየት የሚባል ነገር አለና፣ ፕሬስትሽ እኔ እሱ ነው ምኞቴ። እና ውድ ቤተሰቦቻችን አብራችን ስለቆያችሁ እጅግ በጣም እናመሰግናለን። እግዚአብሔር አምላክ ኢትዮጵያ ሀገራችን ሰላም ያደርግልን። እንወዳችኋለን፣ እናከብራችኋለን። ቻ